እርፍ ቤተሰብ የምንጠብቀው የነበረ የምንጠብቀው የነበረ ነገር ማቸዋል ማቸዋል ማልተዋል እግዞ ማርና ክርስቶ እግዞ እግዞ ይሄ ፍቅር ሳይሆን ሰይጣን ነው። ጅኒ ነው። ዝኒ ነው። ፍቅር ሳይሆን ጅኒ ሊሆን ይችላል። ቲ ሔርሜላ ምን ሆነሽ ነው? ትንሽ ራሱ ቆይ፣ ትንሽ ትንሽ ራሱ ቆይ፣ ትንሽ መቆየት አለብሽ። ትንሽ በቃ የሰማናው ርቀቱን እስክቀዱ ድረስ መጠበቅ ነበረብሽ። ትንሽ መቆየት ነበረብሽ። አረ ምኑ ነው? አረ ምኑ ነው? የሮታ ሂጣ ፋንታ እንደምደርስሽ ግን አስረግጠን እንናገር። ለዛውን ደግሞ ሚስቱ ነኝ፣ ሚስቱ እንደ ሚስት ያልሽ በቃ ተቀበልሽ። መጀመሪያ ነው ማለት ነው። ይሄ የሆነ ልጅ ማለት ነው። ማን ነው ፍሬ ነው፣ ማን ነው የሚለው መጀመሪያ። አብርሃምን ለሔርሜላ የገባ ቃላል እንደ ሚስት ኳልሽ አልተቀበልሽም ወይ፣ ሊቀበልሽ ይችላል ወይ ላይቀበልሽ ይችላል። እንደ ሚስት ኳልሽ ማለት በቃ እንደ ተጋባ ሰው ነው ማለት እንደ ፍቅረኛ ራሱ ምን አርጌ ያለ አምላኪ ድራማ ነው። ምኑ ነው? አልገባ ገናስ ወደ ሚስት ለመግባት ስንት ስቴፕ እያለ ሄዳ እንደ ሚስት እኳለች እንደ ሚስት እኳለች ሔርሜላ እንደ ፍቅረኛ ራሱ አላለችም አስቡ እዚህ ጋር ነጥብ ያዙ ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ ደህናችሁ ላይክ ሰብስክራይብ ላክ ሽር እያደረጋችሁ አበረታቶች ሰብስክራይብ አድርጉ ዛሬ በሳቅ ነው ፍርስ አድርጉ ማለት በሳቅ ማለት ነው በሳቅ ነው ፍርስ አድርጉት እግዚአብሔርን የሔርሜላ እንትን ቪዲዮ አይቼ ማለት ነው ለምን ለምን ዛሬ ነው ነው ዛሬ ነው፣ ዶክር ዲኮር ምናምን ተቀብለው ዛሬ ነው ይጋባሉ። በቃ ተው፣ ቻው ሩታችን፣ ቻው ቻው፣ ቼልሲ ሩታ፣ በቃ ዛሬ ነው ነው የምጋቡ አብርሃም እና ሔርሜላ በቃ ደህና ልብስ ለብሳ፣ ፊት ፊቷ ምናምን ቀይሪ ተባለች። ዛሬ ነው የምጋቡ ማለት ነው። አረ እባካችሁ፣ አረ በጣም ከባድ ነው። አረ በጣም ከባድ ነው። ልጅ ያለ ነ ገና አንድ ወር ያለ ልጅ አፈቅራለሁ ማለት እንደ ሴት ራሱ እንደ ሴት ራሱ ትንሽ አይምሮሽ ይሰራሽ ወይ፣ ይህን ስሜት ይዘሽ መቆየት ነበረብሽ ማለት ነው። መቆየት አልነበረንበም ሚዲያ ላይ ቶሎ ማውጣት አልነበረብሽም ማለት ነው። አልነበረብሽም በቃ። እግዚአብሔርን የሰው አይን ይጥልሻል፣ ይጥልሻል ይጥል ይሻል ማለት ነው። አብርሃም ሊቀበልሽ ይችላል፣ ሊቀበልሽ ይችላል። እኛ የአብርሃም ነገር አናቅም። እሱም ለአንቺ ስሜት ሊኖሩ ይችላል። ግን እኮ ማለት ነው ፍቅር እኮ ቀልድ አይደለም፣ ቀልድ አይደለም። አሁን እዛ እዛ ጎራ ሆነሽ አጠገብሽ ሆነው እንኳን አፈቀርሽ እክሌ ለአንዳንድ ሰው ትምህርት ይሆናል፣ ለአንዳንድ ሰው ትምህርት ይሆናል። እውነት እውነት ማለት ነው። ፍቅር ምን እንደሆነ ፍቅር እንደ እናንተ ቀልድ ሳይሆን ሩታ በጣም ዋጋ ከፍላለች፣ ለፍቅር በጣም ዋጋ በጣም መስዋዕትነት ከፍላለች። ሩታ ሕዝቡ ሁሉ የተቀበላት ለፍቅር ምን አይነት ዋጋ እንደከፈለች ነው። እንደ ሔርሜላ በቀልድ መታ የሰው ባል ላይ መታ ሳይሆን ገና ወልዶ አንድ ወር ራሱ አንድ ወር አንድ ወር ራሱ ያልሞላ ልጅ ላይ መታ የወለድ ወልዳ የምትተኛ ምስት ሰኝት መታ። እንደዚህ ሳትል እንደዚህ ሳትናገር በቃ ፍቅር ምን እንደሆነ ፍቅር እንደ ምን እንደሆነ ሩታ አሳይታለች። የአንቺ እኔ ማን ጭንቅላቱ ጭንቅላት ሌለ ስለ ፍቅር ምኑ ያልገባ ስለ ፍቅር ምኑ ስለ ሰውነት በቃ ዝም ብሎ በተራ የሚኖር እ ሊና ያለ ሰው አንቺንን በፍጹም አልደግፍም ማለት ነው። አንቺ ህሊና ያለ ሰው አንቺን አይደግፍም። ለምን ማንኛውም ሰው እንደዚህ አይደረግም። አብርሃም ሊቀበልሽ ይችላል። እኔ አላቅም የእሱን ነገር እሱ ነው የሚያውቁ፣ እኛ አናቅም። ቢ በቃ አፍቅርሽ ኋላ አፍቅርሻል በቃ እሷ ራሱ በቃ ትንሽ ጊዜ ጠብቀኝ ብላለች። ልፋቱ ይችላል። ለምን ለምን አስቸኮለች? ዛሬው እንዲኮር እናዘጋጃለን፣ ጥሩ ነገር እናዘጋጃለን። በቃ በቃ እንኳን ፈቀድሽ ለአንዳንድ ሰው። አሁን አቤል ምንድን ነው? ሮታ ነው የምደቁሰው ማለት ነው፣ ሮታ በእውነት ከእጁ በልቶ ማለት ነው። ከእጁ በልቶ እምበላ ሰው ያለ ይሄ አቤላ የሚባል ነው። እግዚአብሔርን ከነሱ ጋር ሲኖር ከነሱ ጋር ሲኖር ማለት ነው። ዛሬ ተመልሶ እንኳ ነፈቀሽ ለአንዳንዱ ሰው ትምህርት ሆና ለአንድ ሰው እንደዚ እንደዚህ ይሆናል። ወልዳ ኮ በአስር ቀን ሳልሞላች እኮ ነው ሄዳችሁ። ሔርሜላ አብርሽን አብርሃምን ታፈቅራለች ከሱ ጋስ ወይስ አብርሃም ልኮ ነው? እኔ አልገባኝም። ስለ ነው ዛሬ በእውነት ምን ብላ ነው በቃ እንዳይታረቁ ራሱ ትፈልጋል። የሆነ ነገር እንደሚመጡ ትላንትና ብዙ ሰው ስታ የተሰጠ የሆነ ነገር ከጀርባ ሊመጣ ይችላል ጠብቁ ተብል ይሄው መጥተዋል። ምን ብለሽ ነው አስር ወር ራሱ ያልሞላ ህጻን ልጅ የተወለደ ህጻን ልጅ ቲቶ፣ አባቱ ቲቶ ወደ እኔ ይምጣ ምባል ነገ ምን ከሩታ የበለጠ ጣፋንታ እንደሚደርስ ቱ እንዳትረሺ እዚህ ሚዲያ ላይ ነው ያለ ነው አብርሃም ሲሆን ነገሮቹን ማስተካከል አይችልም። በቃ ይሄ ስታስጦ የለውም ነገሮቹን ለማስተካከል ሊቀበልሽ ላይቀበልሽ፣ እሱ የሱ ጉዳይ ነው እና እናቅም። እሱም እንደሚሆን ነገር ካለ፣ እንደሚያዝን ነገር ካለ ሊቀበልሽ ይችላል። ግን እኔ አላቅም። እኔ እንጃ ፈጣሪ እርዳሽ። ሰብስክራይብ እያረጋቸው አብረታት